ሰበር ዜና አርቲስት ዮሐንስ በቀለ ቶኪቻው የሲዳማ ብልጽግና ፓርቲ ተቃዋሚ አይደለንም ከፓርቲው ሳይሆን በፓርቲው ተሰይመው ሲዳማን እየጨቆኑ ካሉ አመራሮች ነው ችግራችን ሲል ገልጾ በሐዋሳ ከተማ አመራርነት ውስጥ በመልካም አስተዳደርና በአመራርነት ጠበብ ስማቸው በስፋት የሚነሳውን አቶ ማራዶና ዘለቀንና አቶ አገና ኔቶን አድንቋል። እኛ ሲጀምር ጀምሮ የሲዳማ ክልል ብልጽግና ተቃዋሚ አይደለንም። እኛ ምንም ከፓርቲው ጋር ጉዳይ የለንም፣ ምንም ችግር የለብንም ከፓርቲው ጋር ነገር ግን አሁን በዚህ ፓርቲ ተሰይመው እየመሩ ካሉ ሰዎች ጋር የሲዳማን ሕዝብ እየገረፉ እየጨቆኑ ያሰቃዩ ካሉ የብልጽግና ጽፈት ቤት አመራሮችና መሪዎች ጋር ነው ችግራችን። እዛው ደሞ ብልጽግና ውስጥ ደግሞ በብልጽግና ፓርቲ ውስጥ ሆኖ ደግሞ በስርዓት የሚመሩ ሕዝቡን ደግሞ ለማገልገል ኮሚቴድ የሆኑ የተሰጡ ደሞ አሉ። እንደነ ማራዶና እንደነ አጋና አርቲስቱ ሲቀጥል ማንም እንደፈለገ እያረገ የሚመረው ሲዳማ ክልል እንደሌለ ገልጸው፣ ከተለያዩ ሐሰተኛ ሳይት ፕላኖችና የመሬት ወረራዎች ጀርባ እንዳለ ስሙ በስፋት የሚነሳው የአቶ አብርሃም ማርሻሎም ዘመድ እንደሆነ የሚነገርለትን የሐዋሳ ከተማ መሬት ልማት ዘርፍ አላፊ አቶ ገዛህኝ አርሲቻንም የከፍተኛ ዝርፊያ ማዕረግ ተሸላሚም ሲል ወርፎታል። በከፍተኛ ማዕረግ የዝርፊያ ማዕረግ ተሸላሚ ደግሞ ገዛህኝ አርሲሳ አርሲቻም የሚባል ሰው ታውቁታላችሁ ብዬ አስባለሁ። እሱን እንግዲህ ላመጡ ነው አሉ በደንብ በቃ፣ የነሱን በቀል ጅራፍ የሚያስቀጥሉላቸው እንደ ዱላ ቅብብል ማለት ነው። በዚህ ደረጃ ነው የሲዳማ ህዝብ ላይ ጥርሳቸውን የነከሱት፣ በቀለኞች ናቸው። ተመልከቱ እንግዲህ እነሱ እንኳን ከወረዱ ፋታ እንዳይኖር፣ እፎይታ እንዳይኖር። በርግጥ ፋታና እፎይታ መስጠት ከፈለጉ ይሰጣሉ፣ ካልፈለጉ ደግሞ ተገደው ይሰጣሉ። ማንም ከዚህ በኋላ እንደፈለገ እየሆነ እንደፈለገ እያደረገ የሚመራው የሲዳማ ክልል የለም። አቶ ገዛኝ አርሲቻ ለክልሉ ባለስልጣናት የመሬት መቀራመጥ ተግባራት ዋነኛው ተሳታፊና የተለያዩ ሰነዶችን በማሻሽ ለባለስልጣናቱ ታማኝ ሎሌ መሆኑና በበርካታ ወንጀሎች ስሙ የሚነሳ ግለሰብ እንደሆነም ጣቢያችን ከምንጮቹ አረጋግጧል። ሲዳማ ኒውስ አቶ ገዛኝ አርሲቻን ይሰጠዋል የተባለውን አዲስ ሹመት እየተቃወመ ለግለሰቡ እስር እንጂ ሹመት እንደማይገባው ገልጾ በአስቸኳይ ከስልጣኑም እንዲያወርዱት ለከተሞ ምክር ቤት ጣቢያችን ጥሪ ያስተላልፋል። ሲዳማ ኒውስ የህዝብ ድምጽ